የሚያምር ከለር አገባብ ያለው የሚያምር ከለር ያለው በቃ ከሰው ፊት ከሰው ዓይን ያልተለመዱ ዲዛይኖቹም ሆነ ከለሮቹ ያልተለመዱ ናቸው። ይህ ልብስ ደግሞ የሚያምር የከለር አገባብ የሚያምር ከለር ያለው የሚያምር ዲዛይን ያለው ድምቅ ያለ ቆንጆ ልብስ ነው ለሙሽራ ይሆናቸዋል በደንብ ነው ለሙሽራ የሚሆናችሁ ከወገብ በላይ ፈርጥ እናደርግላቸዋለን። ከፈለጋችሁ በግሪኑ ከፈለጋችሁ በፐርፕሉ ይቺ ደረጃዋ ደግሞ ሌላ ውበት ነው ያለ ደረጃም አለው ይሄ ልብስ በደረጃ ያምራል በደረጃዋ ብቻ ብትጠለፍላችሁ ደግሞ እጅግ በጣም ቆንጆ ይሆናል ከአሁን በፊትም ፖስት አድርጌው ነበር ቴዲዬ ግን እንደ አዲስ ተነስቶበት ያለ ልብስ ነው እንደ አዲስ ፈላጊው የበዛ ልብስ ነው አሁን ላይ ፕሮግራማችሁን ሰርጋችሁን ክርስትናችሁን የምታ የሚያደምቁባቸው አልባሳት ከዚሁ ከወሰን ጥበብ አሉ። እስከ ፍጻሜ ማየት ብቻ ከናንተ ይጠበቃል ማለት ነው። ልክ ነኝ አይደል? በትክክል ዛሬም እንደተለመደው የሚገራረሙ ልብሶች ይዘንላችሁ መጥተናል። እንግዲህ ከእናንተ የሚጠበቀው የመረጣችሁ ፎቶ መላክ ነው። እንደተለመደው ጥንቅቅ ቆንጆ አድርገን እንልክላቸዋለን። እንዴት እንደሚያምር ይሄን ልብስ እዩት። እጅግ በጣም የሚያምር ፐርፕል ከለር ፐርፕል ነው አለ ፐርፕል የተቀጠቀጠ ልን በቃ የሚገርም ሽርብ ነው፣ እዚህ ውስጥ የሰራው ከዚህ ውስጥ የሚገርም ሽርብ ለጠልፍ እንኳ የሚያስቸግር አይነት ሽርብ ነው የሰራው። እኛ ምንጠልፋት አሁን በዝችኛው በኩል በፍሬማ በኩል የምንጠልፋት እንዴት ቆንጆ ልብስ እንደሆነ ዩት። እጅግ በጣም የሚገርም የሚያምር ልብስ ነው ይሄ። አልቆለት ሀያ አንድ ሺህ ብር ነው። ነጠለው ራሱ አልመጣም ገና፣ ሳምፕሉ ነው የሰጠኝ። በጣም ቆንጆ ልብስ፣ በጣም የሚገርምና የሚያምር ልብስ ክርስትናም ያላችሁ ሰርግም ያላችሁ። እንዲሁ ለማጀበያ የተጠራችሁ ለአዲስ ዓመት መገዘነት ለምትፈልጉ በዓል እንግዲህ ሁለት ወር ሶስት ወር ነው የቀረዋ። ምንም የለውም። ሲቀጥል አዲስ ሽመና እንደወጣ መግዛት ደግሞ ሌላ ጥቅም ነው። አዎ፣ አይ ሳይበረዝ ሽመናው ሳይበረዝ ቆንጆ እንደሆነ መጀመሪያውን ሸማኔ ሲያመጣት ተጨንቆ ነው የሚያመጣት። ኮፒ ሳይወጣለት መብረዝም ሌላ ታሪክ ነው እና እጅግ በጣም የሚያምር ልብስ ነው። ዋጋው ሀያ አንድ ሺ ብር ነው። ቶሎ ኦርደር አርኩት። ዛሬ በጣም የሚያስደምሙ ልዩ ናቸው፣ ልዩ የሆኑ የትሚያ ናቸው። እንዴት አባቱ እንደሚያምር እጅግ በጣም ቆንጆ ልብስ ነው። በጣም በጣም ነው የሚያምረው። የሚያምር ከለር አገባቢ ያለው የሚያምር ከለር ያለው በቃ፣ ከሰው ፊት ከሰው ዓይን ያልተለመዱ ዲዛይኖችም ሆነ ከለሮቹ ያልተለመዱ ናቸው። እንዴት ቆንጆ እንደሆነ ዩት ነጠለው ጠጋሲል እንዴት እንደሚያደንቅ ራሴ ራሱ አውቀዋለሁ። ከለሩ በጣም ነው የሚያምረው። እውነት አያምርም? እጅግ በጣም ቆንጆ ልብስ ነው። ነጠለው ትልቅ ነው። መነኑም ጸደት ያለን ሁለታይን፣ ነጠላውም ሁለታይን፣ ቀሚሱም ሁለታይን ነው። ደግሞ የሚገርመው እንዴት እንደሚያምር ይሄ ሁለት ከለር ነው ያለው አንዱ ፈዘዝ ያለ ፈዘዝ ከለር፣ አገባቡ የሚለይ አንዱ ተመሳሳይ ናቸው። የሆን ነገራችሁ ምን እንደሚለያቸው ይለያያሉ፣ ሆነ ያሉት ናቸው፣ እውነቱ ነው። እዚህ ጋር ሁለት አይነት ከለር አላቸው። በወደዳችሁት ማዘዝ ትችላላችሁ። በጣም ቆንጆ ልብስ ናቸው፣ ፈርጥ ናቸው። ቀላል ሽመና አይደሉም እነዚህ የምታያችሁ፣ ፈርጥ ናቸው፣ ሲነኩ የሚታወቁ ናቸው። በጣም የሚመስለው ዚግዛግ የሄደው ነገር ፈርጥ ነው። ሽመና አይደለም። ከባድ ሽመናና ጥበብ የተሞላበት ሽመና ነው። የተራቀቀ ሽመና ያልተለመደ አይነት ሽመና ነው እና በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት 25 ሺ ብር ነው። ኦርደር አድርጉት። ከዚህ በኋላ ሰርግ ያላችሁ እናቶች፣ በግሩፕም ለምትፈልጉ ፕሮግራም ያላችሁ ክርስትና፣ አሁን ሰርግ ድግስ በምክንያት ነው። አሁን በተለይ ውጭ ያሉ ከስተመሮቻችን ድግስ በምክንያት ስለሆነ ብቻችሁን ዝንጥ ብላችሁ መሄድ ከፈለጋችሁ ድግስም ባይኖር ይህ አዲስ ነገር ነው። ድግስም ባይኖር ልበሱት አስቀድማችሁ። ኮፒ የሚደረግ አይነት ሽመናዎች አይደሉም። በአብዛኛዎቹ በጣም ነው የሚያምረው። ይች ልብስ ደግሞ እንዴት እንደምታምር እያት። ዝም ያለች ቆንጆ ጥበብ በቃ ዝም ያለች ከለር ነች። የከለር አገባቧ ዲዛይኗ እጅግ በጣም ነው የሚያምረው። ዲዛይኑ በጣም የሚያምር ቅመም ያለ ልብስ ነው። የከለር አገባቡን በጣም ነው የሚያምረው። እንዴት እንደሚያምር እዩት። ራሳችሁ ለእናት ይሆናችኋል። እንዲሁም ወጣት መሆን ፈዘዝ ያለ ልብስ ይለብሳል እኮ፣ አሰፋፉን የወጣት ስታይል ታደረገዋለህ፣ ቤልት ታደረግበታለህ፣ በሰውነት ልክ ትሰራዋለህ። እጅጌ ጉርድ በደንብ አድርገህ ትሰራዋለህ። ቆንጆ ሆኖ ይሰራል። እንዴት ቆንጆ እንደሆነች ለእናቶች ደግሞ እጅግ በጣም የምታምር ልብስ ነች። ነጠላው ደግሞ እንዴት እንደሚያምር እዩት። የወርዱ ስፋት የቁመቱ ስፋት ሚገርም ነው ምን እንደሚያክልዩት ነጠለ የነጠለው ስፋት ሚገርም ነው። የእውነት የነት ቀሚስ ነው። ለቤተክርስቲያንም ሆነ ፕሮግራም፣ ኑሯቸው ትልቅ ነጠላ የተቸገራቸው እናቶች ይሆናቸዋል። ከለሩም በጣም ነው የሚያምረው። ዝም ያለ የማይደጋገም ሁሌ ብደጋግሙት የማይሰለቻቸው ሁሌ ቤት የማይሰለቻቸው አይነት ከለር ነው። ዲዛይኗ ራሱ ስለሆነች በጣም ቆንጆ ልብስ ነች። ይህ ልብስ አልቆለት ዋጋው 18 ሺ ብር ነው። ቆንጆ ልብስ ነው ኦርደር አድርኩት። ይሄ ልብስ ደግሞ እንዴት እንደሚያምር የሚያምር ሽመና ነው። እጅግ በጣም አዲስ ሽመና ነው። አዲስ ሙከራ ነው። እንዴት እንደሚያምር እዩት። ከለር አገባቡም፣ ከለሩም፣ ስብጥሩም እጅግ በጣም ነው የሚያምረው። ዝንጥ ያለ ልብስ ለዘናጭ እናት፣ ለዘናጭ ሴት የሚሆን ልብስ ነው። በጣም ነው የሚያምረው። ነጠላውን ላሳያችሁ እንዴት ቆንጆ እንደሆነ እዩት። እውነት እጅግ በጣም የተደመምኩበት ልብስ ነው። በጣም ነው የሚያምረው። ስራው ቀላል አይደለም፣ ከነገራችን ላይ ከባድ ስራ ነው። እነዚህ ፈርጦችን ማስገባትም ሌላ ታሪክ ነው። እነዚህ ፈርጥ ናቸው እዚጋ እና እዚጋ ያሉት። ይሄም ራሱ ኤክሱ ፈርጥ ነው እና ቆንጆ ነው። እጅግ በጣም የሚያምርና የሚያዘንጥ ልብስ ነው። ካያችሁ ተሎ ኦርደር አድርጉት። ይሄም ዋጋው አልቆለት ሀያ አንድ ሺ ብር ነው። ዋጋቸው ተመሳሳይ ነው። የአንድ ሸማኔ ናቸው። ነጠላው እስከ ሁለት ሜትር ከሰላሳ ይሆናል። አያችሁ ነጠላው ምን ያክል እንደሆነ። በጣም ትልቅ ነው። እጅግ በጣም የሚያምር የከለር አገባብና ከለር ያለው ልብስ ነው። መነን ምንም ጥያቄ የለውም። ሁለት አይን መነን ነው። ወርዱ ሰፊ ነው። ከዚህ ወደዚህ እንኳ ራሱ ወርዱ ሰፊ ነው። እንደዚህ ነው የሚለካው አይደል። እዚህ ወደዚህ ወደዚህ ራሱ ወርዱ ሰፊ ነው። እናቶች ዬ ዋጋው አልቆለት ሀያ አንድ ሺህ ብር ነው። ዋጋው ራሱ ርካሽ ነው። እንደ አዲስነቱ ለምን የኖረ ልብስ ሁለት ዓመት በፊት ምናምን የተሰራ ልብስ ሀይ ሽብርም እንሸጠዋለን። አንዳንዴ ሽመና እስኪለመድ ሸማኔዎች ቀለል አድርገው ስለሚሰጡ ነው እንጂ አሁን ይሄ ልብስ ፖስቲ ቢደረግ ኦቨር ይሄዳል። ይህ ልብስ ደግሞ የሚያምር የከለር አገባብ የሚያምር ከለር ያለው የሚያምር ዲዛይን ያለው ድምቅ ያለ ቆንጆ ልብስ ነው። በጣም ነው የሚያምረው። ዛሬ እንዳልኳቸው ሁሉም አዳዲስ ልብሶች ናቸው። ገና አዲስ ከሸማኔ የመጡ ልብሶች ናቸው። ነገሩ ከእኔ በላይ እነሱ ያሉ እኔ ራሴን ዩቱብ እንኳ ገብቻ ላይ ሆኑ እንኳን ይደሰው። ስለዚህ እነሱ ብዙ ስለሚያዩ የትኛው አዲስ እንደሆነ ያውቃሉ። እንዴት ቆንጆ እንደሆነ እዩት! በጣም የሚገርም ልብስ ነው። ዋጋው 25 ሺህ ብር ነው። እንደፈለጋችሁ ሆኖ ይጠልፋል፣ ይሰፋል። የሚገርም ልብስ ነው። ኦርደር አድርጉት። ይሄ ለሙሽራናትም እጅግ በጣም ይሆናቸዋል። ለሙሽራናት ለሙሽራ መሆን ይችላል። ክርስትና ላላችሁም ይሆናል። ነጠነው እንዴት እንደሚያምር እዩት። ቴዲ አያምርም? ከከለር አገባቡ ከከለሩ እጅግ በጣም ደስ የሚል ልብስ ነው። ነጠላው እስከ 2 ሜትር ከሃያ ይሆናል። ጽድት ብሎ የተሸመነ ሽመና ነው። ዋጋው አልቆለት 25 ሺህ ብር ነው። ኦርደር አድርጉት። ይህ ልብስ ደግሞ በጣም የሚገርምና የሚያምር ዲዛይን ነው። አዲስ ዲዛይን ነው። የሚገርም ሸማኔ ነው የሚሸምነው። ወርዱ ሰፊ ነው። ወርዱ ከጎንና ከጎን ራሱ ከሰባ አምስት በላይ ነው። ብዙ ጊዜ እያበሻሉ ሰባ ነው ሽምነው። ቆንጆ ሸማኔ ሲሸምነው ደግሞ እስከ ሰባአምስት እና እስከ ሰማንያ ይሄዳል። ይሄ ሰባአምስት ነው። ወርዱ ወደ ጎን አርበ ሰፊ ወይም እንደ አምስት አርብ ቁጠሩት። ወርዱ ጠረጴዛውን ነው የሚያክለው እንዳልከው፣ በጣም የሚያምር ልብስ ነው። ነጠሉ አልመጣልኝም። ገና አዲስ ሽመና ስለሆነ ትናንት ነው ያመጣው ሸማኔው። እጅግ በጣም የሚገርም ልብስ ነው። ኦርደር አድርጉት። ሰርግ ያላችሁ ለሙሽራ ይሆናችኋል። በደንብ ለሙሽራ የሚሆናችሁ ከወገብ በላይ ፈርጥ እናደረግላችኋለን። እንደዛ ሲሆን ደግሞ እጅግ በጣም የሚያምር ነው። ውበት ይጨምራል። እንግዲህ እዩት እንዴት እንደሚያምር። ዩኒክ የሆነና አዲስ የሆነ ዲዛይን ነው። ይሄ ልብስ ሳልቆለት 30 ሺ ብር ነው። ሁለት ከለር አለው። ይሄኛው የሚገርመው አንዱን አርብ ነው ያመጣው፣ ሳምፕሉን ነው ያመጣው። ይሄ ደግሞ በጣም ያምራል። በሁለቱም ከለር 30 ሺ ብር ነው ዋጋቸው። ከፈለጋችሁ በግሪኑ ከፈለጋችሁ በፐርፕሉ በምትፈልጉት ዲዛይን ቆንጆ ሆኖ ይሰራላችኋል። ከለር መቀየር ከፈለጋችሁ ብትናገሩ ከለሩ እናስቀይረላችኋለን። ሽመነው በእጃችን ነው። ይሄ የሚገርም ሁለት ሀይና የሚገርም ሸማኔ በቃ ሽመነው ጽድት ያለ ነው። ለውድ ከስተመሮች የሚሆን ልጆቻችሁን ለመዳር ያሰባችሁ እናቶች ደግሞ ይሆናቸዋል። ቢታጠቡ ምንም አይሆኑም። ሸማኔ የሸመናቸው የዛሬ ሶስት ዓመት አራት ዓመት አንስተ ተኩሰት ለብሶ ትችላለች። ስለዚህ እንደዚህ አይነት ልብስም ያስፈልጋቸዋል ሙሽሮች ለማለት ነው። አልቆ ለሰላሳ ሺህ ብር ነው። ኦርደር አርጉት። ይህ ልብስ ደግሞ እንዴት እንደሚያምርዩት እዩት። የሚያምር ከለር የሚያምር ዲዛይን የሚያምር ስፋት ያለው ልብስ ሰፊ ልብስ ለምትወዱ ከስተመሮች በሙሉ ይሆናቸዋል። ኤርትራዊ ኢትዮጵያዊ ደንበኞቼ ካላልኳቸው ቅርቀር ይለኛል። እንዴት ቆንጆ እንደሆነ ዩት እግዚአብሔርን፣ በጣም ነው የሚያምረው። እጅግ በጣም ነው የሚያምረው ይሄ ልብስ አንደኛው። ሁለተኛ ያለው ይሄ አንደኛው ነው። ጸድት ብሎ የተሸመነ ነው። ፍዝዝ ያለ አይደለም። ሁለተኛው ደግሞ ይሄ ነገሩ ፍዝዝ ያለ ነው። ይሄ ይሄ ሰባ አራቱ ቁጥሩ ፈዘዝ ብሎ በደንብ ያልተመታ ነው ያ ይሄ ልብስ በደንብ ጠበቅ ብሎ ሲመታ ነው ዲዛይኑ እንኳን በደንብ የሚታየው። እጅግ በጣም የሚያምር ልብስ ነው። ከስፋቱ ከዲዛይኑ ከከለሩ በጣም በጣም ነው የሚያምረው። ዋጋው ደግሞ እርካሽ ነው። ሀያ ሺህ ብር ነው። እንደዚህ ያልቆለት አይገርምም? በጣም ነው የሚገርም ዋጋው ራሱ። ምን አስባችሁ ነው? ምን አስባችሁ ነው? በቃ አንድ አንድ ሸማኔው እንደዚህ ረከስ አድርጎ ገባ ካደረገው እናደረግሰዋለን። ይሄ ሰላሳ ሰላሳ አምስት ሺህ ብር የሚሸጥ የሚገባው አይነት ልብስ ነው ግን ያው በአግባቡ ለደንበኞችም ለደንበኞችም እንዴት እንደሚያምርዩት ከፈለጋችሁ በእጅ ጥልፍ ዋጋው ይጨምራል እንጂ በእጅ ጥልፍ ከፈለጋችሁ በማሽን ጥልፍ መስራት ይችላል። ይሄ ዝንጥ ነው የሚያደርጋችሁ። ይህ በግሩፕ ሰርግ ላላችሁ ደንበኞቼ በግሩፕ ደግሞ ብለብሱት እጅግ በጣም ነው የሚያምረው። ወይኔ ጉዳይ፣ ይሄ ልጅ በነጠላ እያስደመመኝ ነው። በቃ አዲስ ሸማኔ ነው የሚገርመው አዲስ ሸማኔ ነው በቃ ነጠላ በቃ ወደ እጅ እልካለሁ እንዴት እንደሚያምር ነጠ ነጠለው እግዚአብሔር ሁለት ሜትር ከአርባ እንደዚህ አይነት ነጠላ የለም። ይሄ ልብስ እንደዚህ አልቆለት ሀያ ሺህ ብር በነፃ ማለት አይደለም፣ በነፃ ነው። እውነት እስኪ እዩት በደንብ ደ ፕሮግራም ባይኖራችሁ እንኳ ግዙት። ይሄ ልብስ እኛ ደግሞ ጥፍፍ አድርገን ሰርተን ቆንጆ አድርገን እንልክላችኋለን። ይሄ ልብስ ደግሞ እንዴት የሚያምር ልብስ እንደሆነ ዛሬ በቃ ምንም ጥያቄ የለውም። ቆንጆ ቆንጆ ልብስ ናቸው። ተሎ እንዳያችሁ፣ ተሎ ስልክ ስልክ ስልክ ብቻ ነው መደወል ብቻ ነው። እንዴት እንደሚያምር እዩት። እጅግ በጣም የሚያምር ለአዲስ ዓመትም ይሆናቸዋል እንዲሁም ለማንኛውም ፕሮግራም ይሆናቸዋል። ይሄ ለአዲስ አመትም ለሌላም ቀን የሚሆን ነው። ለምን ዲዛይን ያለው ልብስና ከለር ያላቸው ልብሶች ናቸው። ማለትም ቢጫ ያለ ብቻ ሲሆን ያው ለአዲስ አመት ብቻ ታደረገዋል። ይሄ ዲዛይን ያለው ስለሆነ ከዛም ውጭ ታደረጓል። እኔ ለአዲስ አመት አሁን ፖስት ሳርግ ቀለል ቀለል ያለ ነው ማድርገው። ለምን ገና ገና እንዲ ላስደምማችሁ ነው። የአዲስ አመት ልብስ ዝግጁ የሆነ ነው ይሄ። ለሰርግም ይሆናቸዋል። ለሌላም ፕሮግራም ይሆናቸዋል። ለሙሽራናትም ደመቅ እንድትልላችሁ ከፈለጋችሁ ደግሞ እንደዚህ በጣም የሚያምር ልብስ ነው። ነጠላው እንዴት ቆንጆ እንደሆነች ያት። ብትጠብም ምርጥ ነጠላና ምርጥ ዲዛይን ያለው ልብስ ነው። ይሄ ልብስ ዋጋው አልቆለት 25 ሺህ ብር ነው። በጣም ነው የሚያምረው። እርግጠኛ ምርጫዬን ተወዱልኛላችሁ ብዬ አስባለሁ። ምርጫሽን እንወዳዋለን እያላችሁ ሲ ኮሜንት ጻፉልኝ። ምርጫሽን ለእኛም ይጋባል በሉኝ። ይሄ ልብስ ደግሞ እንዴት የሚያምር ከለር እንደሆነ ዩት። የሚገርመው ይሄ ሽመና ከባድ ሽመና ነው። እንዲህ እንደምታይ ልሙጥ አይደለም። ይሄ ልሙጥ አይደለም ፈርጥ ነው። ይሄ ውስጡ ላይ ፐርፕሉ ከለር የምታዩት ይሄ እንዳለ ልሞጥ ሳይሆን ፈርጥ ልብስ ነው። ሲነካ ፈርጥ ነው ታይዋለ። ዲዛይን የሚዳሰስ ነው። እንዴት ቆንጆ እንደሆነ ዩት። እጅግ በጣም የሚያምር ለማንኛውም ፕሮግራም የሚሆን ልብስ ነው። በቃ መልበስ ለሚፈልጉ ሁሉ ይሆናል። አንዳንዴ ለሙሽራ እናት ለምናምን እያልን እናግዳቸዋለን። ታውቃለህ አይ ለሙሽራ እናት ብላለች ብላ ያልፉታል። ለማንኛውም መልበስ ለሚፈልጉ ሁሉ ይሆናል። ቆንጆ ዲዛይን ነው። ቆንጆ ልብስ ነው። አዲስ ዲዛይን ነው። አንድ ፍሬን ያለች ከፈልጋችሁ ሽመነው ከወደዳችሁት፣ ይቀጥላል። ቆንጆ ነው በጣም። ይሄም ልብስ አልቆለስ ዋጋው 25 ሺህ ብር ነው። ከእናንተ የሚጠብቀው ኦርደር ማድረግ ነው። የሚገራርሙ ነጠሎች ናቸው። ዛሬ ሁለት ሜትር ከ30 ይሆናል። እንደምታዩት ወርዱም ወደዚህ ሰፊ ነው። በጣም ቆንጆ ልብስ ነው። ኦርደር አልኩት ዛሬ። ማስደመማችን እንደቀጠልን ነው፣ ቀጥለናል። እጅግ በጣም የሚያምር ልብስ ነው። ደግሞ ይሄ የከለር አገባቡ ከለሩ ዝም ያለ ሆኖ ጸድት ያለ ልብስ ነው። እንዴት እንደሚያምርዩት እውነት ቆንጆ ልብስ ነው። በጣም ቆንጆ ነው። እጅግ በጣም ነው የሚያምረው። የከለር አገባቡ፣ ስፋቱ፣ ዲዛይኑ የሚገርም ነው። ዝም ያለ ከለር ሆኖ ወደ ሰው የሚጋባ ይባል ነገር አለ አይደል? አንዳንድ ጊዜ ዝምታ የሚጋባ ነገር አለ አይደል? መጮህ ብቻ ሳይሆን ዝምታም በደንብ ይጋባል። እንዴት ቆንጆ እንደሆነ ምንም ጥያቄ የለውም። ለሙሽራናትም ይሆናል። በቃ ጸጥ ብሎ ይሄ ለማታም ይሆናል። ወርቀ ዘብ አለው። ወርቀ ዘብ ስላለው ሻይን ስላለው ለራትም ይሆናል። እጅግ በጣም የሚያምር ልብስ ነው። እንዴት ቆንጆ እንደሆነ እዩት። ነጠላው ደግሞ በጣም ነው የሚያምረው። ነጠላውን አያችሁት እንዴት እንደቆንጆ እንደሆነ። በጣም የሚያምር ነጠላ ያለው ነው። እናቶችዬ ለእናንተ እኔ ሁሌ ተጨንቄ ነው ታውቃላችሁ። እንዴት ምርጥ ልብስ እንደሆነ እዩት። ኦርደር አድርጉት። እኛ ጥንቅቅ አድርገን ሰርተን እንልክላችኋለን። ነጠላው ስፋቱን ላሳያችሁ። እስከ ሁለት ሜትር ከሀያ ይሆናል። ነጠላው ሁለት ሜትር ከሀያ ይሆናል። በቂ ነው። ትልቅ ነጠላ ነው። ወደዚህ ወርዱ ራሱ ሰፊ ነው። ቆንጆ ነው። በጣም አልቆለት ይሄ ልብስም ሀያ ሺ ብር ነው። ስለዚህ ከአሁኑ ወደራርኩት ይህ ልብስ ደግሞ ጽድት ያለ እጅግ በጣም የሚያምር የብዙ ሰው ምርጫ የሆነ ልብስ ነው። ሰዎች ፖስት የተደረገውን እየላኩልኝ ሰርች የላቸዋለሁ። ግን ለምን ፖስት አላረገውም? ይሄን ያክል ከሰው ውስጥ ከገባ ብዬ ነው። ሰፊ ነው። ሰፊ ልብስ ለምትፈልጉ ደንበኞቹ ይሆናቸዋል። ነጠላው እንዴት እንደሚያምር እዩት። ከለር አገባቡ፣ ወርቀዘቦ ምናምን፣ ዲዛይኑ ጽድት ያለ ልብስ ነው። እንደፈለጋችሁ ሆኖ ተጠልፎ ተሰፍቶ ይሄም 25 ሺ ብር ነው። ዋጋው የሚገርም አስተያየት ያለው ነው። አርባ አምስት ሺህ ምናምን ምናምን የሚባል ልብሶች አሁን ከሆነ ብዙ የሉም ከስልት አንድ ነው እየመጡ ያሉት እና በጣም የሚገርምና የሚያምር ልብስ ነው። ለሙሽራ እናትም ለሙሽራ፣ ይሄ ልብስ ብዙ ጊዜ ለሙሽራ ነው የሚሰራው። ለሙሽራ ከወገበለው ሸፒ ሆኖ ሙሉ በሙሉ ይሄ ፊት ለፊቱ እንዳለ እንዳለ ጥልፉ ሆኖ ሲሰራ ደግሞ እጅግ በጣም ያምራል። ፎቶ እንደዛ ነው። ልብሱን ከወደዳችሁት ፎቶ ልክላችኋለሁ። በፎቶ መሰረት ይሰራል። የአንገት ስታይሉን ደግሞ እንደፈለጋችሁም ከፎቶ ውጭ ማርጋችሁ ማሰራት ትችላላችሁ። እንዲህ ጽድት ትብሎ አምሮ ተሰርቶ ሀያ አምስት ሺህ ብር ነው። ከስር መነን ተደርቦ እንደፈለጋችሁ ሆኑ። ለሙሽራናትም ይሆናል፣ ለሙሽራም ይሆናል። ይህ ልብስ ደግሞ እንዴት እንደ ቆንጆ እንደሆነ ዩት። የሚያምር የከለር አገባቢ ያለው የሚያምር ዲዛይን ያለው ፈርጥ የሆነ ልብስ ናቸው፣ ፈርጦች ናቸው። እነዚህም በጣም የሚያምር ለእናት ቢሆን የበለጠ ለእናት ማለቴን አልተውም። ለእናት ቢሆን እያምራል። ዝም ያለ እጅግ በጣም የሚያምረው ዝም ያለ ከለር ለምትወዱና ቆንጆ ዲዛይን ለምትወዱ ሁሉ ይሆናቸዋል። ዋጋው አልቆለት፣ ይሄ ልብስ ሀያ ሶስት ሺህ ብር ነው። ነጠለው ትልቅ ነው። ወርዱ ሰፊ ነው። ቁመቱ የጥለቱ ሰፊ ነው። የነጠለው ስፋት ይሄን ይመስላል። በጣም ነው የሚያምረው። ነጠለው ቆንጆ ከለር ሻይኖች አሉት ወርቀ ዘብ ስላለው ለራትም ይሆናል። አንዳንዴ የሰርጋውን የማታ ልብስ እና የጧት ልብስ ይለያያል። ለዛም ይሆናል። ለምን ወርቀ ዘቦች ስላሉት ከላይቱ ጋር እጅግ በጣም በጣም ዝም ያለ ሆኖ ሻይን ሻይን ብርት ብርት ያደርጋል። በሉና እንዴት እንደሚያምር እዩት። ቆንጆ ሸማኔ ቆንጆ አድርጎ የሰራው ልብስ ነው። ከወርዱም ከስፋቱም እስከ ሁለት ሜትር ከሰላሳ በላይ ይሆናል። ወደዚህ ራሱ ወርዱ ሰፊ ነው። ወደዚህ ራሱ ወርዱ ሰፊ ነው። ወደዚህ ትልቅ ነው። ጽድት ያለ ሁለት አይን መነን ነው። ነጠላውም ሁለት አይን ነው። ቀሚሱም ሁለት አይን መነን ነው ዋጋው አልቆለት ሀያ ሶስት ሺህ ብር። ይሄ ልብስ ደግሞ የሚያምር ግሪን ቅጠል ያለው ልብስ በጣም ቆንጆ ልብስ ነው። አዲስ ልብስ ነው። ይሄም እንዴት እንደሚያምርዩት እዩት። ከለር አገባቡም ሆነ ከለሩ ያምራል። ግሪን ከለር ለምትወዱ ደንበኞች ይሆናቸዋል። ቆንጆ ሆነ ሰርተን ጥንቅቅ አርጋ ሰርተን እንልክላቸዋለን። ዋጋው አልቆለት ይሄ ልብስ 23000 ብር ነው። ነጠለው ቆንጆ ነው። መነን ሁለት አይመነንም፣ ሁለት አይመነን። ምንም ጥያቄ የለውም። ቀጭን አንጥበብ አሁን ላይ ሁለት አይመነነች። ሆኖም ደረጃውን የጠበቀ መነን ነው። ሁለታዊ መነንም ሆኖ ዝም ብሎ ስላለን እንደዛም ሆኖ ቆንጆ ሁለታዊ መነን ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። እዛ ዙት በያላችሁበት እንልካለን። ነጠላው ደግሞ ይህን ይመስላል። በጣም ቆንጆ ነው ነጠላው። አረንጓዴ ከለር ለምትወዱ ይሆናችኋል። ያልተቀቀለ ጎመን ማለት ነው። ያልተቀቀለ ጎመን የመሰለ ነው። በጣም ነው የሚያምረው። ኦርደር አድርጉት። ይሄ ልብስ እንዴት እንደሚያምር እዩት። የሚያምር ከለር አገባብ የሚያምር ከለር ቢጫና ና እርሳስ ከለር አለው። ይሄ ልብስ ሁለት ከለር ነው ያለው። አንዱን ከለር ነው ለብሻው። ከስንት ወር በፊት ፖስት አድርገው ነበር ካስታወስክ። እንዴት እንደሚያምር እየው። በጣም ነው የሚያምረው። ይሄ በቢጫ ነው፣ በእርሳስ ከለርም አለው። በምትፈልጉት ከለር ዝንጥ ብሎ ተሰርቶ 25 ሺህ ብር ነው። በጣም የሚያምር የከለር አገባብ፣ የሚያምር ዲዛይን። እነዚህ ፈርጦች ናቸው። ከላይ ቁጭ ቁጭ ያሉት ዲዛይኖች በሙሉ ፈርጦች ናቸው። በጣም ነው የሚያምረው። ለሁሉም ሰው ይሆናል። ከፈለጋችሁ በእርሳሱ ከለር፣ ከፈለጋችሁ በወርቃማ ከለር፣ በዚህ ይሆናቸዋል። ከእናንተ የሚጠበቀው ኦርደር ማድረግ ነው። ፎቶውን አይታችሁ ከወደዳችሁት ደውሉልን፣ በፍጥነት መልስ እንሰጣችኋለን። ነጠለው እንዴት እንደሚያምር እዩት። የሚያምር ከለር ነው የሚያምር ዲዛይን ቆንጆ ነው በጣም እነዚህ ፈርጦች ናቸው። እነዚህ ማስቀመጥ ራፍ ሌላ ስራ ነው። ለሸማኔ ብዙ ጊዜ ነው የሚፈጅበት። ያችሁት የሚዳሰስ ነው ከላይ ቁጭ ቁጭ ያሉት ጥቁሩን ፈርጥ ነው። እነዚህ ከለሮች ፈርጥ ናቸው። ፈርጥ ልብሶች ደግሞ ብዙ ሸማኔ ኮፒ የሚያደርጋቸው ናቸው። ታውቃለህ ለምን ከባድ ናቸው ዲዛይኖቹ። ስለዚህ ኦርደር አድርጉት ትወዱታ አላችሁ። ይሄ ልብስ ደግሞ የሚያምር የከለር አገባብ የሚያምር ዲዛይን ያለው ኦሬንጅ ከለሩ ከላይ አቀማመጡ እጅግ በሚያምር ሻዶ ይሄ በጣም ነው የሚያምረው ከላይ ያሉት። ይሄ ልብስ በትንሽ በደረጃ ልብስ ማለው በሰፊ ማለው ከፈለጋችሁ ይሄንም፣ አሁንም ለሙሽራና በትልቁ ወይም ለሙሽራ በትልቁ ሆኖ ለሚዜው በደረጃ መሆን ይችላል። ራሱ ሆኖ በደረጃ አለው ወጥ ሆኖ እንጂ ነበረኝ በጣም ነው የሚወዱት። ብዙ ጊዜ ከስተመሮች ሲመጡ እንዲሁ ፒክ የሚያደርጉት ልብስ ነው ያ። እጅግ በጣም ነው የሚያምረው። ይሄ ልብስ አልቆለት 25 ሺ ብር ነው። ያሰፋፍ ስታይል ያሉት ደግሞ እዚህ ጋር እዚህ ጋር መስቀል መስቀል ያሉት ብቻ ዲዛይኑ እልክላችኋለሁ። ልብሱን ከወደዳችሁት ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። ኦሬንጅ እና ሰማያዊ ነው የሚባለው። ይሄ 23 ቁጥር ክር። በቁጥር እያወቅሁ ነው የተቸገርኩት። የሚያምር ከለር ነው። በደረጃ ለግሩፕ ብታደርጉ። ይሄን ደግሞ ለዋና ለተመራቂናትም ሊሆን ይችላል ለሙሽራናት ሊሆን ይችላል፣ ለክርስትና ለምታደርገው ሊሆን ይችላል። ብቻ ፕሮግራም ላለት ለዋናዋ ይሄና ልብሳችሁ ለእናንተ በደረጃው መልበስ ትችላላችሁ። በደረጃው 14 ሺህ ብር ነው። በዚህ 25 ሺህ ብር ነው። ኦርደር አርኩት። ይህ ልብስ ደግሞ እንዴት እንደሚያመረዩት ከአሁን በፊትም ፖስት አድርጌው ነበር። ቴዲ ግን እንደ አዲስ ተነስቶበት ያለ ልብስ ነው። ፈላጊው በዛ እንደ አዲስ ፈላጊው የበዛ ልብስ ነው አሁን ላይ እንዴት ቆንጆ ልብስ እንደሆነ እዩት። የሚያምር ከለር አገባብ ቸኮሌት ከለር ነው አለ የሚባለው። ይህ ምንድን ነው? ቡኒ ነው። ከለሮች እጅግ በጣም የሚያምረው ሁን በፊት የሚገርሙ ተሰርቶ ግን አስቸኮች ስለ ነበር ሳይቀረጽ ሄደ እንጂ የግሩፕ ነበረ እጅግ በጣም የሚያምር አድርጌ ነበር የሰራሁላቸው። ሄደ ግን ሳይቀረጽ በተሰራ በሳያቸው ደስ ይለኝ ነበር። እንዴት ቆንጆ ልብስ እንደሆነ እዩት። የሚገርም ልብስ እና ሰፊ ልብስ ለምትወዱ ከስተምሮች ይሆናቸዋል። ይሄ ልብስ ዋጋው አልቆለት ሀያ ሺህ ብር ነው በግሩፕ ብዙ ጊዜ እየተለበሰ ነው እንዲሁም መልበስ ትችላላችሁ ቆንጆ አድርገን ሰርተን ጥንቅቅ አድርገን ሰርተን እንልክላችኋለን ነጠላውም ያምራል አሳያችሁ አያችሁት እንዴት እንደሚያምር ነጠላዋም ቁልጭ ያለች የምታምር ልብስ ነች እንዴት ቆንጆ እንደሆነች እዩት ሁለት ሜትር ከስንት ይሆናል ከሰላሳ ከሰላሳ አምስት ከአርባ እንደዛ ነገር ሰሞኑን ነጠላ መጥቶብኛል በቃ ትላልቅ ነጠላ ነው ያለው እንዴት ቆንጆ እንደሆነ እዩት ዋጋው አልቆልጥ ሀያ ሺህ ብር ነው ኦርደር አድርጉት። ይሄ ልብስ ደግሞ ያው ጥንታዊ ነው ታውቃለህ። ጥንታዊ ነው ግን ተወዳጅ ነው በጣም የሚያምር አሁን የኛው ሶስተኛ ሳምንት በሁለት ከለር አሳይተን ነበር። አንድ በፐርፕል እና አንድ በሆነ ከለር አይደለም። ይሄ ደግሞ ወርቃማ ያለው ነው። ይሄ ወርቃማ ነው እንዳለ፣ እንደምታይ ወርቃማ ና፣ በቃ ከለሩ እያያችሁት ነው ሰማያዊ ጥቁር ቀይ ምናምን ቆንጆ ልብስ ነው። ጥንድ ድርብ ይባላል ጥንታዊ ልብስ ነው። ይሄ እኔ ነገር ያለው ከ ሰላሳ አምስት ዓመት በፊት እናቴ ተመርቃበታለች በዚህ ልብስ። ፊታ ምና የሚባል ነገር ነበራል። ታሪካዊ ልብስ ነው። እንዴት ቆንጆ እንደሆነ እዩት። ይሄ ልብስ ዋጋው አልቆለት 18 ሺ ብር ነው። የሚገርም ልብስ ነው። ኦርደር ነው፣ የሰው ኦርደር ነው፣ ይሰራላቸው ነው። በቃ ይሄ ምንም ማብራሪያ ያስፈልገው፣ ጥንድ ድርብ ሁላችሁ ታውቃላችሁ። በምትወዱት ከለር ኦርደር ማድረግ ነው። ወይኔ ሲያምር ነጠለው ይሄ ልብስ በቀጭን ጥበብም አለው። በዚህ ሳይዝም አለው የሚገርመው በሳይዝም ከፈለጋችሁ በነጠሎ ሳይዝም አለው በትልቅም አለው። አሁን ይህን ለሙሽራናት ቢፈልጉት በትልቁ ለሙሽራናት ያደርጉና ለአጃቢዎቹ በነጠሎ ሳይዝ አድርገን መስራት እንችላለን። በዚህም አለው፣ በዚህም አለው። በሁለቱም ነው ያለው። በምትፈልጉት መልኩ ኦርደር ማድረግ ትችላላችሁ። ይህ ልብስ እንዴት እንደሚያምር እዩት። የሚያምር የከለር አገባብ ያለው የሚያምር ከለር ያለው ከላይ ያሉት ወርቀ ዘቦቹ እጅግ በጣም የሚያምር ልብስ ነው። ተወዷል። ተወዳጅ ልብስ ነው። ሁለት ከለር አለው። አንዱ በሌላ ከለርም አለው ወደፊት ያለውን ቪዲዮ ማየት ትችላላችሁ። ያኛውን ከለር በዚህ ከለር ደግሞ እጅግ በጣም የሚያምር ልብስ ነው። በጣም ቆንጆ ነው። እንደምታዩት ነጠላውም ሆነ የከለር አገባቡ ዲዛይኑ፣ ይቺ ደረጃዋ ደግሞ ሌላ ውበት ነው ያለ ደረጃም አለው። ይሄ ልብስ በደረጃም ያምራል። በደረጃዋ ብቻ ብትጠለፍላችሁ ደግሞ እጅግ በጣም ቆንጆ ይሆናል። ዋጋው አልቆለት ይሄ ልብስ 18 ሺ ብር ነው ኦርደር አልኩት። የዛሬዎቹ ልብሶች እንግዲህ እነዚህን ይመስላሉ። ውድ ከስተመሮቻችን እንደምትወዳቸው እርግጠኛ ነኝ። ምርጫች ተመችቶኛል ብላችሁ ኮሜንት አርጉልኝ ብያቸዋለ። ምርጫች ተመችቶኛል ብላችሁ ኮሜንት አርጉልኝ። ባትገዙም መብታችሁ ነው ምርጫችሁ ወሰን ጥበብ ይሁን። የሚያማምር የሚገራን ሰርተን እናቀርብላችኋለን። በሰዓቱ እንገኛለን። ሰራተኛ በብዛት ጨምረናል። ቴዲ እንትናችን አስፍተናል። ወርክሾፓችን በደንብ አስፍተናል። ያው እድገት ሲመጣ እንዲ ብዙ ማሽኖች አሉን። ስለዚህ ጥንቅቅ አድርገን ሰርተን እጃችን ላይ ያለ ልብስ ከሆነ በሳምንትም ልናደርስላችሁ እንችላለን። የሚሸመኑ ልብሶች ግን ያው ጊዜ ይወስዳሉ። የሚሸመን ልብስ ቃል አንገባም፣ የማናደርገውን ነገር። የሚሸመን ሲሆን ጊዜ ይፈልጋል። እጃችን ላይ ያሉ ልብሶች ግን ወይም ሌላ ሰው ፖስት ያደርገውንም ብትልኩልን በተሉ ሰርተን እንልክላቸዋለን። ኦርደር አድርጉን በሰዓቱ ሰርተን ጥንቅቅ አድርገን ሰርተን እናደርስላቸዋለን። እጅግ አድርገን እናመሰግናለን። ስልኮቻችን ተጠቀሙባቸው። ሳምንት ትመለሳላችሁ። አዳዲስ ነገር ደግሞ ይዘን ሳምንት እንመጣለን። ቸር ያገናኘን